ዛሬ እንግዲህ ብዙዎቻችሁ ሰለ ካርጎ ከሀገር እየገባች ልጅ አለች እና ሰለ ካርጎ ልነግራችሁ እወዳለሁ። ካርጎ ለማድረግ ያሰባችሁ ይህም ቪዲዮ እስከመጨረሻ መጨረሻ ሁ ይጠቅማችኋል። እንዴት ነው አሁን ያለው በካርጎ ደረጃ ቀረጽ ለውጥ አለው ወይ የምትሉቶች በውስጥም ልመጣ አስቤ ነበር። ስድስት አመቴ ነው፣ ሰባት አመቴ ነው፣ አስር አመቴ ነው እንዲሁም ኮንትራቴን ጨርሻ ያለው ምንተኝናለሽ የምትሉኝ በህይወት በውስጥ መስመር እንደ እህት እንደ አለሁበት እንደ ኢትዮጵያ ኢኮኖሚ ሁኔታ አሁን እንዳለሁበት እውቀቴንም ሆነ ያለውን ነገር ሸርላረጋችሁ ፈልጋለሁ ማለት ነው እና እንዲሁም ደግሞ አንዷ እህቴ የእናንተ ኮመንት ላይ ምናለች መሰለኝ የመዳን ከመዳን ቤት አስር አመት የሰራ እና ሁለት አመት የሰራ የቱ የተለወጠ ተለወጠ ብላችሁ ታስባላችሁ? ይላል እንግዲህ ለውጥ እርግጥ አስር ዓመት ስለሰራ ወይም ሀያ ዓመት በዚህ አጋጣሚ ሀያ ዓመት ስለሰራን ወይም አስር አመት ስለሰራ ለውጥ አለ ማለት አይደለም። ልባም ሴት በሁለት ዓመት ምለወጥ ትችላለ። ልባም ሴት በሶስት ዓመት ምለወጥ ትችላለች። ምክንያቱም ራሷና ራሷን አላማ ብላ ከወጣች ያሰበችው ማሳካት ትችላለች ማለት ነው። እድሜ ስለቆጠረ ወይም አመታት ስለቆጠርን አይደለም ለውጡ አስር አምስት አመትም እኮ ሀያ አንድ አመትም እኮ ሰርተው ምንም የሌላቸው አሉ። በሶስት አመትም ደግሞ በአራት አመትም ለውጥ ያለው ሊኖር ይችላል። በዚህ አጋጣሚ ከሄዳችሁ ስንት አመታችሁ ነው? በሁለት ዓመት የተለወጣችሁ ካላችሁ የሶስት ዓመት ብር ምን እንደሰራላችሁ ከሄዳችሁ፣ ደግሞ አስር ዓመት የሆናችሁ፣ ስምንት ዓመት የሆናችሁ ኮመንት ላይ አስተያየታችሁን ጻፉ። በነገራችን ላይ የእናንተ ኮመንት አስተያየት ብዙዎቻችን ይጠግናል፣ ብዙዎቻችን ደግሞ እንድንበረታ ወደ ራሳችን እንድንመለስ ስለሚረዳ ሁላችሁም አስተያየታችን ጻፉ። ማለት ነው መዳም ቤ ከመዳም ቤት አስር አመት ከሰራና ሶስት አመት ወይም ሁለት አመት ከሰራ ሰው ማንኛው ውጤታማ ይሆናል የሚለውን ወይም የሆናችሁ ልጆች ካላችሁ ኮመንት ላይ ጻፉ ማለት ነው አንዷኔ እና ለማንኛውም ሼር ላይክ አድርጉ። ቪዲዮ እስከ መጨረሻ ተመልከቱት፣ አብረን እንቆያለን። ከስለ ካርጎን ብዙ ነገር እቃ አምጪታ ያለች ካርጎ ውድ ነው ለምትሉኝ፣ ጠቅላል ያለ ጥያቄ ይሆናል፣ ጠቅላል ያለ መልስ ይሆናል። እና ቪዲዮን እስከ መጨረሻው ህይወት በጣም የኔ ውዶች፣ የኔ ፍቅሮች፣ የኔ ሁሉ ነገሮቼ፣ ማሮቼ፣ ፍቅሮቼ ትላለሽ አቢባ፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደና ነኝ። ዛሬ ቅዱስ ከወድ ሲያመት ነው፣ ሚያዝያ ጊዮርጊስ ሲያመት ነው። እንኳን አደረሳችሁ፣ እንኳን አደረሰን። ያመሰው ይበለን። የልባችሁ አሳብ ምኞት፣ ሁላችንም ፈጣሪ ያሳካልን ማለት እፈልጋለሁ። የኔ ማሮች፣ ውዶቼ ዩቲዩብ መክፈት ለምትፈልጉ እንደዚሁም ደግሞ ጥያቄያችሁ ማለት ነው፣ ዩቲዩብ አከፋፈት መክፈት ለምትፈልጉት ውጭ ዩቲዩብ ክፈቱ ይጠቅማል። አንዳንድ ነገር ኢትዮጵያ ስትመጡ ለሆነ ችግራችሁ መሸፈኛ የሆነ እና ምክንያቱም የወር ደሞዝ ጠብቃችሁ የምታገኙት ነገር ስለሌለ ሀሳባችሁንም ጭንቀታችሁንም ደስታችሁንም እንደዚህ ሼር ስትደራረጉ ስለሚቀል ዩቲዩብ መክፈት የምትፈልጉ ቴሌግራም ግሩፕ ከፍቻለው እዛ ጋር መሳተፍ ትችላላችሁ ማለት ነው። አሁን ስለ ካርጎ እንዲሁም ደግሞ መዳን ቤት አስር ዓመት የሰራና አምስት ዓመት ወይም ሶስት ዓመት የሰራ ማንኛው ለውጥ አለው የሚለውን ለመነጋገር ስለመጣን ሁላችሁም ሀሳብና አስተያየታችሁን ኮመንት ስጡን። አብረን እንቆይ ሼር ላይክ አድርጎ ማለት ነው። እሺ እንግዲህ አንድ እህቴ በቅርብ መታለች እና የመጣችው ከሳውዲ አረቢያ ነው። ከሳውዲ አረቢያ የመጣችው ያው ሁለት በርሜል እንደገና አንዳንድ እቃዎች ይዛ መታለች። ልብሶች፣ ሰንዱቅ፣ ሳውዲ ሰንዱቅ ነገር የሆነ እንደዚህ አይነት ርዝመት ያለው ሆኖ በብረት የሚዘጋ እንደሱ ነገር ይዛ መታለች። ብቻ ብዙ የቤት እቃዎች አሉበት። የምትፈልጋቸውን ነገሮች ይዛ መታለች። ከብርድ ልብስ ከአልጋ ልብስ ጨምሮ ማለት ነው። ነገር ግን እኔ እያልኩ እያልኩም እየተናገርኩ ይዛችሁ እያልኩ ያለሁት ወይም ጠቅልላችሁ ስገቡ ከእንባስ ሄዳችሁ ከቀረጽ ነፃ ማስጣፍ ትችላላችሁ። በዛ መልኩ ይዛችሁ ኑ ነው እንጂ አልኩት ካርጎ አርጎ እያልኩ አይደለም። ምክንያቱም አሁን ውጭ ላይ ሁሉም ነገር ስለጨመረ ቀረጽ ላይ ደግሞ የቀንሳ ማለት ወይም ክሩን እዛ የምታወጡት ቦታ ላይ ይቀንሳ ማለት አይደለም። እንደውም ይከብዳል። መቶ አስር ሺህ ነው የተጠየቀችው ማለት ነው። እንግዲህ መቶ አስር ሺህ ነው፣ ሶስት በርሚል እና አንድ ሰንዱቅ ነው። መቶ አስር ሺህ ብር ነው የተጠየቀችው እና ትቼው ልውጣ ይዤው ልውጣ እያለች ነበረ። እንደውም እኔ የሚቆጭሽ ካልሆነ እርግጥ መቶ አስር ሺህ ብሩ ላይ አንቺ ከገዛሽው እቃና የምትፈልጊውን እቃ ውጭ ያለው ነገር ዞር ዞር ብሎች ብታዩ ላይገዛልሽ ይችላል። ምክንያቱም እዚህ ያው ብሩ ስደምሩት ከትራንስፖርት ጋር መልሶ ሊመጣ ስለሚችል አንድ ስላወጣሽበት እዛ ገዝታበታለች እንደገና ኪሎ መዝናል ካበታለች ብዙ ወጪዎች ስላወጣችበት፣ መንግስት በጨረታ ቢሸጠውም ምንም ቢያደርገውም ምንም ስላላወጣበት ኪሳራ የለውም። ለእሷ ግን ሊጎዳት ይችላል። እና ውጭ ላይ ያለውን ነገር ቸክ አድርገሽ ወይ ይጎዳኛን የነገር ቢቀር ይጎዳኛን የምትዩ ነገር ከሌለ ይቅር ልብስ ከሆነ ይጠቅመኛል የምትዩ ነገር ደግሞ ካለ ከፍለሻ ውጭ ነው አልኳት ማለት ነው። ከፍለሻ ውጭ ልያታለው እሷም እንግዲህ መቶ አስር ሺ ብር ከፍላ አውጥታለች ማለት ነው። አንደኛ እዛ በደህና ቀን የገዛችሁ ነው እየሰራች ምን እያለች የገዛችሁ ስለሆነ ለእሷ ሳይታወቃት ያወጣችሁ ብር ነው። ነገር ግን አሁን ነገ መቶ አስር ሺ ብር ይዛ ሄዳ የቤት እቃ ሊያሟላላት ይችላል። ግን የምትፈልገው ነገር ወይም እዛ ውስጥ የማይቀር እቃ ሊኖር ስለሚችል አንድ እንኳን እናንተ ፈልጋችሁ ተወዳችሁት ያመጣችሁት እቃ ውስጥ ካለ በቃ ውስጥ ውስጣችሁን ስለሚበላችሁ ወይም ደግሞ ስለምትናደዱ በቃ ላባችሁን ጠብ አድርጋችሁ ታወጡታላችሁ ማለት ነው እና እኔ አምጡ እያልኩ ያለሁት እቃው ኳሊቲ ነው። ነገር ግን ከቀረጽ ነጻ ከቀረጽ ነጻ ሲሆንላችሁ ነው የምታመጡት ማለት ነው። ከቀረጽ ነጻ ካልሆነ ከእንባስ ያስጥፋችሁ። ወደ ሀገሬ ተቀርልል ሊገባ ነው ብላችሁ በምትመጡ ሰዓት ከእንባስ ያስጥፋችሁ። ከቀረጽ ነጻ ይዛችሁ ግቡ እንጂ እኔ በራሳችሁ ኪሎ ከፍላችሁ ገዝታችሁ ካርጎ አርጎ አላልኩ ምክንያቱም እርግጥ ብር እዛ ልካችሁ እዚህ እቃ በገዙ ይቀንስላችኋል ። ስትመጡ ሁሉም ነገር እንደ አዲስ አይሆንባችሁ ኑሮም እቃም ሁሉም ነገር ሲጨምር እናንተም በቃ ድሮ እንደዚህ ያልነበረ ድሮ እንደዚህ ያልነበረ እያላችሁ አትወዛገቡ። ለምሳሌ ሀያ ሺህ ብር ብታወጡ ሀያ ሺህ ብር ለመተካት እዚህ ይከብዳል። አስር ሺህ ብር ዛሬ ብታወጡ ፋሲካን አይታችሁ እንደ ከዱባይ በአንድ ቀን ሰላሳ ሺህ ብር አጠፋሁ አለች። በአንድ ቀን ሰላሳ ሺህ ብር ያጠፋችሁን ወይም በወር ላታገኘው ትችላል ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ በወር ላታገኙ ስለምችል፣ የኢኮኖሚው ያ ነው። እዛ እየሰራችሁ ነው። አሁን እዛ ሆናችሁ የቤት እቃችሁን የምትፈልጉትን ነገር ካሟላችሁ የምታመጧትን ነገር አቅማችሁ በሚፈቅድ ከአዲስ አበባ ወጣ ብላችሁ ስራት ስራ መጀመር ትችላላችሁ። ያው አማራ ክልል ብቻ ትንሽ ሰላም የለም እንጂ እንደ ልብ ለመንቀሳቀስ ሌላው ክልል ላይ መስራት ትችላላችሁ ማለት እወዳለው። እንደገና ደግሞ ጥያቄ አስር ዓመት ከመዳም ቤት የሰራችሁ ወይም የሰራሽ እንዲሁም ደግሞ ሁለት ዓመትም ሶስት ዓመት በመዳም ቤት የሰራችሁ ለውጣችሁን ኮመንት ላይ ጻፉ። በሁለት ዓመት የተለወጣችሁ በሶስት ዓመት እስከ አምስት ዓመት ራሱ ለውጣችሁን ጻፉ። ከአምስት ዓመት እስከ አስር ዓመት እስከ አስራ አምስት ዓመት ደግሞ ምንም የለኝም የምትሰላላችሁ እናንተም ደግሞ እድሜ በቆጠር አይደለም፣ እድሜ በቆጠረ አይደለም። ምን ዛሬ እንደውም ድሮ ብሩ ይሰራል እኛ አላወቅንበትም እንጂ ብሩ ይሰራ ነበር አሁን ደግሞ ሰላሳ ሺህ ብርም ቢከፈላቸው አርባ ሺህ ብር ደግሞ ብሩ ወርቋል ከዚያ አንጣር እስኪ እንትን አንድ ዓመቴ ነው ሁለት ዓመቴ ነው ሶስት ዓመቴ ነው አራት ዓመቴ ነው ተለውጭበታለሁ የምትሉ ሌሎችንም ከጥፋታቸው ብር ከማባከን ቤተሰብ ምናምን እያሉ ወደኋላ ከቀሩቱ ከሚቀሩት እነሱ እንዲማሩ ከእናንተ እስኪ በአምስት ዓመት ውስጥ ወይም በሁለት በሶስት ዓመት ውስጥ ተለውጫለሁ፣ ለራሴ ይህን አድርጊያለሁ የምትሉ እህቶቼ ካላችሁ ኮመንት ላይ ጻፉ። እናንተን እያዩ ደግሞ ሌሎቹ ይበረታታሉ ማለት ነው። ለምሳሌ ከኔ ጥሩ ነገሩን ትወስዳላችሁ፣ መጥፎ ነገሩን ደግሞ ትተዋላችሁ ማለት ነው። እንደዛ ስለሆነ እናንተን ኮመንታችሁ ላይ ጻፉ። እኔ በሁለት አመት ተለውጫለሁ፣ በሶስት አመት ተለውጫለሁ። እንዲሁም ደግሞ አስር አመት ሰርታችሁ የተለወጣችሁ ትኖራላችሁ። ለቤተሰብ እያላችሁ ጊዜያችሁን እድሜያችሁን ደግሞ ዝም ብላችሁ የምታባክኑ ነገን ተስፋ አድርጋችሁ ትኖራላችሁ። እርግጥ ሰጩ ነሹ መስከረም ነው። ትናንት ሎተሪ ወጥቶ ነበረ እጣ ማለት ነው። ቲክቶክ ላይ ስለዚ የሁሉንም ታሪክ ስትሰሙ በቃ ሰው ልጅ ስቆ ፈገግቶ ለብሶ ስታዩ ውስጡ የተጎዳ ይመስላችሁ፣ ነገር ግን ሁሉም የራሱን ችግር ደግሞ እዛ ሚዲያ ላይ ወጥቶ ሲናገር እንኳን ደረሳቸው እንኳን ውስጣቸውን አይቶ ለእናንተ ያደረገው የሚለው ብዙ ነው እና ሁሉም የራሱ የሆነ ታሪክ ስለሚኖረው እንግዲህ ፈጣሪ ያግስ ነው የምለው። እስኪ አስተያየትና ኮመንታችን ጻፉ። ካርጎ ለምታደርጉ ልጆች አታደርጉ፣ ከቀረጽ ነፃ ወረቀት ካላስጣፋችሁ በስተቀር ካርጎ አታድርጉ። በጣም ቀረጥ ጨምሯል። ቀረጽ ምሯን ኢትዮጵያ ውስጥ የምትፈልጓቸው ነገሮች መቅረት የሌለባቸው ነገሮች የምትሯቸውን ደግሞ አርባ ኪሎ ስለሚፈቀድ አርባ ኪሎአችሁ ላይ አርባ ስድስት ኪሎ ይፈቀዳል። አርባ ስድስት ኪሎ ላይ ይዛችሁ መምጣት ትችላላችሁ ማለት ነው እና እንደዛ ነው የሚሻለው እንጂ ሶስት በርሜል፣ አራት በርሜል አምስት እያመጣን እዚህ ጋር ምስጋና ለማይኖረው እናንተም ደግሞ ቀረጥ እየከፈላችሁ ስንት መስዋዕት ከፍላችሁለት እብን እዛ ሀገር ላይ ስንኖር የቤት ኪራይ አለው። የምናስቀምጠው በርሜል የቤት ኪራይ ከፍለ ነው የምናስቀምጠው። እና እነሱ ወጮች ሲጠራቀሙ ወደ ብር ስታስቀምጧቸው ለእናንተ ወርቅ ሊገዛላችሁ ይችላል። የሆነ ቋሚ ነገር ሊያደርግላችሁ ስለሚችል ብራችሁን የያዙ ነው የምለው መኖሪያ ፈቃድ፣ ኑሯችሁ ጠቅላላችሁ ለመግባት ያሰባችሁ ደግሞ ይዛችሁ ብመጡ ይጠቅማችኋል። እቃው እዛ ኳሊቲ ነው፣ አሪፍ ነው። ማሽኖች፣ የጁስ ማሽኖች፣ የሽንኩርት ማሽኖች፣ የቡና ማሽኖች ብታመጡ ይጠቅማቸዋል ብዬ አስባለሁ ማለት ነው። እና በእርቱ ሊጠንክሩልኝ ሰለም ምን መጠየቅ የምትፈልጉት ነገር ያው ያለውን ነገር ሁለት መቶ ሺህ ብር ይዤ ብመጣ ኢትዮጵያ ላይ ምን ይሰራልኛል? እንደገና 300 ሺህ ብር አለኝ፣ 700 ሺህ ብር አለኝ ቦታ እስኪ ዞር ዞር ብለሽ ጠይቀሽ ግዥልኝ የምትሉ እንግዲህ ያው ቦታ 700 ሺህ ብር አይገዛም በአሁኑ ላይ እግት ወደ ክፍለ ሀገር ባዶ ቦታ ላይ ሊገዛ ይችላል። ግን ባዶ ቦታ ደግሞ ስመኖር መዞሪያ ካርታ የሌለው ነገር አትግዙ። ካርታ ስገዙ የተወደደን ቢሆን ቀስ ብላችሁ ካርታ ያለው ነገር ግዙ እንጂ ካርታ የሌለው ነገር መስዋዕት ስለማያስከፍል አትግዙ። ለፍታችሁ ደክማችሁ ያመጣችሁ ብር ታጡታላችሁ፣ እና ካርታ የሌለው ነገር አትግዙ። በጊዜ እንኳ ይወጣበትን ብትባሉ ብራችሁን ካርታ ካለ ቦታ ላይ አሳርፉ ማለት ፈልጋለው። እርግጥ አሁን በሁሉም በአማራ ክልል ቤቶች ቅናሽ ነው አሁን ከበፊቱ አሁን ቀንሰዋል። እስከ አንድ ምን መቶ አምሳ ካሬ የከተማው አቀማመጥ ይወስነዋል። እና ዞር ዞር ብላችሁ ከገዛችሁ ታማኝ ሰው እንደናንተ ሆኖ የሚገዛ ካለ አታጡም። ቦታችሁ ላይ አውሉ፣ ብር ባንክ አታስቀምጡ። ዛሬም ነገር የምለው ብር ባንክ አታስቀምጡ፣ ምንም አይሰራም ባንክ ብታስቀምጡት። የዛሬ ወርም እሱ ራሱ ነው የሚጠብቃችሁ፣ የዛሬ አመትም እሱ ነው የሚጠብቃችሁ። ቦታ ላይ ብታውሉት ግን በጣም ነው የሚገርመው ለውጥ አለው። ሁለት መቶ የመቶ ሺ የአምሳ ሺ ትርፍ ታገኙበታላችሁ እና ቦታ ላይ አውሉ ነው ማለት የምፈልገው። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ